በስመ አብ በወልዶ ወመንፈስ ቅዱስ አህዱ አምላክ አሜን። መናፍስትን የሚቀጠቅጥ የአምልኮ ስግደት። እሰግድ ለአብ እሰግድ ለአብ እሰግድ ለአብ እሰግድ ለወልድ እሰግድ ለወልድ

እሰግድ ለአብ ለወልድ ለመንፈስ ቅዱስ። ቅዱስ እግዚአብሔር ኃይሉ ነይ ቅዱስ እግዚአብሔር ኃይሉ ነይ ቅዱስ እግዚአብሔር ኃይሉ ነይ ቅዱስ ሀያል ስልጣኑ ነይ ቅዱስ ሀያል ስልጣኑ ነይ ቅዱስ ሀያል ስልጣኑ ነኝ ቅዱስ ሕያው ብርታቱ ነኝ ቅዱስ ሕያው ብርታቱ ነኝ ቅዱስ ሕያው ብርታቱ ነኝ ቅዱስ አዶናይ ጉልበቱ ነኝ ቅዱስ አዶናይ ጉልበቱ ነኝ ቅዱስ አዶናይ ጉልበቱ ነኝ ቅዱስ ኤልሻዳይ ግርማ ሁነኝ ቅዱስ ኤልሻዳይ ግርማ ሁነኝ ቅዱስ ኤልሻዳይ ግርማ ሁነኝ ቅዱስ ያህዌ ጽናቱ ነኝ ቅዱስ ያህዌ ጽናቱ ነኝ ቅዱስ ያህዌ ጽናቱ ነኝ ቅዱስ ጸባኦት ምርኩዙ ነኝ ቅዱስ ጸባኦት ምርኩዙ ነኝ። ቅዱስ ጸባኦት ምርኩዙ ነኝ። ቅዱስ ማስያስ በረከቱ ነኝ። ቅዱስ ማስያስ በረከቱ ነኝ። ቅዱስ ማስያስ በረከቱ ነኝ። ቅዱስ ትስቡጣ ጸጋ እና ሞገሱ ነይ ቅዱስ ትስውጣ ጸጋና ሞገሱ ነኝ። ቅዱስ ትስውጣ ጸጋና ሞገሱ ነኝ። ለሚያስደነግጥ መለኮታዊ መብረቅ እሰግዳለሁ። ለሚያስደነግጥ መለኮታዊ መብረቅ እሰግዳለሁ። ለሚያስደነግጥ መለኮታዊ መብረቅ እሰግዳለሁ። ለተንቦጎቦጎ መለኮታዊ ፍም እሰግዳለሁ። ለተንቦጎ ቦጎ መለኮታዊ ፍም ሰግዳለ። ለተንቦጎ ቦጎ መለኮታዊ ፍም ሰግዳለ። ለተወርዋሪ መለኮታዊ ቀስ ሰግዳለ። ለተወርዋሪ መለኮታዊ ቀስት ሰግዳለ። ለተወርዋሪ መለኮታዊ ቀስት ሰግዳለ። ለሚያቃጥል መለኮታዊ ሳት ሰግዳለ። ለሚያቃጥል መለኮታዊ እሳት ሰግዳለሁ። ለሚያቃጥል መለኮታዊ እሳት ሰግዳለሁ። ለሚያበራ መለኮታዊ ፋና ሰግዳለሁ። ለሚያበራ መለኮታዊ ፋና ሰግዳለሁ። ለሚያበራ መለኮታዊ ፋና ሰግዳለሁ። ለአንጸባራቂ መለኮታዊ ፀሐይ ሰግዳለሁ። ለአንጸባራቂ መለኮታዊ ፀሐይ ሰግዳለ። ለአንጸባራቂ መለኮታዊ ፀሐይ ሰግዳለ። ክቡድ ለሆነው እምነ መለኮት ሰግዳለ። ክቡድ ለሆነው እምነ መለኮት ሰግዳለ። ክቡድ ለሆነው እምነ መለኮት ሰግዳለ። ለሚያንቀጠቀጥ መለኮታዊ ግርማ ሰግዳለ። ለሚያንቀጠቀጥ መለኮታዊ ግርማ አሰግዳለ። ለሚያንቀጠቀጥ መለኮታዊ ግርማ አሰግዳለ። ለሚንቦጎቦግ መለኮታዊ ነበልባል ሰግዳለ። ለሚንቦጎቦግ መለኮታዊ ነበልባል ሰግዳለ። ለሚንቦጎቦግ መለኮታዊ ነበልባል ሰግዳለ። ለአማርያ መለኮታዊ ጋሻ አሰግዳለ። ለአማረ መለኮታዊ ጋሻ ሰግዳለህ። ለአማረ መለኮታዊ ጋሻ ሰግዳለህ። ለስኩል ኃይል መለኮታዊ ጦር ሰግዳለህ። ለስኩል ኃይል መለኮታዊ ጦር ሰግዳለህ። ለስኩል ኃይል መለኮታዊ ጦር ሰግዳለህ። ለሚያቃጥል መለኮታዊ ግለት ሰግዳለህ። ለሚያቃጥል መለኮታዊ ግለት ሰግዳለ። ለሚያቃጥል መለኮታዊ ግለት ሰግዳለ። ለአሸናፊ መለኮታዊ እዘዝ ሰግዳለ። ለአሸናፊ መለኮታዊ እዘዝ ሰግዳለ። ለአሸናፊ መለኮታዊ እዘዝ ሰግዳለ። ለረቀቀ መለኮታዊ ስልጣን እሰግዳለ። ለረቀቀ መለኮታዊ ስልጣን እሰግዳለ። ለረቀቀ መለኮታዊ ስልጣን እሰግዳለ። ለብርሃናዊ መለኮታዊ ጸዳል እሰግዳለ። ለብርሃናዊ መለኮታዊ ጸዳል እሰግዳለ። ለብርሃናዊ መለኮታዊ ጸዳል እሰግዳለሁ። ለተሳለ መለኮታዊ ሰይፍ እሰግዳለሁ። ለተሳለ መለኮታዊ ሰይፍ እሰግዳለሁ። ለተሳለ መለኮታዊ ሰይፍ እሰግዳለሁ። ለሚያስፈራ መለኮታዊ ቃል እሰግዳለሁ። ለሚያስፈራ መለኮታዊ ቃል እሰግዳለሁ። ለሚያስፈራ መለኮታዊ ቃል እሰግዳለን። ለአስደናቂ መለኮታዊ ነበልባል እሰግዳለን። ለአስደናቂ መለኮታዊ ነበልባል እሰግዳለን። ለአስደናቂ መለኮታዊ ነበልባል እሰግዳለን። ለሚቆራረጥ መለኮታዊ ገጀሞ እሰግዳለን። ለሚቆራረጥ መለኮታዊ ገጀሞ እሰግዳለን። ለሚቆራረጥ መለኮታዊ ገጀሞ እሰግዳለሁ። ለንጹህ መለኮታዊ ባህር እሰግዳለሁ። ለንጹህ መለኮታዊ ባህር እሰግዳለሁ። ለንጹህ መለኮታዊ ባህር እሰግዳለሁ። ለጽኑ መለኮታዊ ምሳር እሰግዳለሁ። ለጽኑ መለኮታዊ ምሳር እሰግዳለሁ። ለጽኑ መለኮታዊ ምሳር ሰግዳለሁ። ለምጡቅ መለኮታዊ ተራራ ሰግዳለሁ። ለምጡቅ መለኮታዊ ተራራ ሰግዳለሁ። ለምጡቅ መለኮታዊ ተራራ ሰግዳለሁ። ለተነጣጠረ መለኮታዊ ቀስት ሰግዳለሁ። ለተነጣጠረ መለኮታዊ ቀስት ሰግዳለሁ። ለተነጣጠረ መለኮታዊ ቀስት ሰግዳለህ። ለትኩስ መለኮታዊ ሙቀት ሰግዳለህ። ለትኩስ መለኮታዊ ሙቀት ሰግዳለህ። ለትኩስ መለኮታዊ ሙቀት ሰግዳለህ። ነበልባሉ ላስረዘመ መለኮታዊ ሳት ሰግዳለህ። ነበልባሉ ላስረዘመ መለኮታዊ ሳት ሰግዳለህ። ነበልባሉን ላስረዘመ መለኮታዊ እሳት እሰግዳለሁ። ለአሸናፊ መለኮታዊ ኃይል እሰግዳለሁ። ለአሸናፊ መለኮታዊ ኃይል እሰግዳለሁ። ለአሸናፊ መለኮታዊ ኃይል እሰግዳለሁ። ገዥነት ላለው መለኮታዊ ገናናነት እሰግዳለሁ። ገዥነት ላለው መለኮታዊ ገናናነት እንሰግዳለን። ገዥነት ላለው መለኮታዊ ገናናነት እንሰግዳለን። የአድማስ ስፋት ላለው መለኮታዊ ብርሃን እንሰግዳለን። የአድማስ ስፋት ላለው መለኮታዊ ብርሃን እንሰግዳለን። የአድማስ ስፋት ላለው መለኮታዊ ብርሃን እንሰግዳለን።